ቤት ጋቢው ስመጣ የለህም እና ወደዚያ አካባቢ ነው የምትሆነው ብዬሽ ነው የመጣሁት። ጋቢ በልዩነቱስ አደኗን ምኗን ሞካክር ነበር። ምን አሁን ምን የሚታደን ነገር አለ ብለሽ ነው

ወይኔ አሁን ሙሌ ነኝ እኔ ነበኝ። አሁን ላድንስ ብል እንዴት ነው ማድ? እንደው ደግሞ ሰው ሆም ተብሎ ለቁም ነገር ሲፈልግ አይገኝም። ስቀይን አሳኝም እኮ ና። አሁን ዚህ ጫካው ውስጥ ምን ሊያደርግ ነው የመጣ? እንዱ ምድኛ እንዳንድ ሰው ግን እዚህ ነው የሚሆን ወይስ እዛኛው? ይሁንና ደግሞ እዚህ ድረስ ለፍቼ ባጦስ አሃሎ ደም እንዴት ዋልካ አሎ እግዚአብሔር ይመስገን ደና ነው። ደህና ነኝ ደህና ነኝ። እንዴት ነን አንተ? አሎ አቤት መጥቼው እኮ አንተም ምንም ሰብለም የለችም። እታተና ታውን ወጣ ወጣ ልችኝ አንተም ወደ ጫካ ሄዳለ ልችኝ ጫካ እኮ መጥቻለሁ። የት ጋር ነው የትኛው ጫካ ጋር ነው ያለው? አሎ ሰርሽለት ምንም አልበላም አልቀመሰም። ምንም አልቀመሰም። ሁለቀም ወለው እኮ ከቤት ቆጣ አይ ተብይ ከታ እንደው መቀጣት አለበት፣ እንደው መቀጣት አለበት። ይኸውልሽ አንዳንድ ጊዜ እኮ እኛ ድሮ ይኸውልሽ ሸፍተን አይተነዋል እኮ። ሰውም አልገደድኩም ትንሽ የምግብ ልሰድለት ቢያስ አይ ልጅ ድሮ እኮ እኛ እንደዚህ ጎረምሳ በነበርን ሰዓት ተሰው ጋር ተጣልተን ተደባደበን እኮ ጫካ ገብተን እናውቃለን ግን

በቃ አራዊቱም ሰውም ተጣልቶኝ እንዲ ብላ ምን ይሻልኛል? እናንተ ረንዶ ፈጣሪ ረንዶ፣ ግራግረኝ፣ ከዚህ ማታ አውጣኝ። ጣላት ለመጋበዝ ቡና አድርጎ ነው እንጂ አሁን ድርሽና ከኔ ጋር አብረህ ሰውን ድብድብሎ ሳይመሽ ንገሪው። ዛሬ የምየመክሽ ነው። ህጅና ንገሪ አደራሽ። እሻያ በይ በቃ ቻው። እሺ፣ ቅመም እኮ ነሽ ነገሩ። ባገኛቸውስ ምን ጨው ይልኝ በርበሬ

ሰብለ ያፈንግጣ ወጣ ከሙሌ ጋር ጫካ ለጫካ ስትዝለ ስትልከሰከስ አይደል የምትውል ብዬ ብነግረው፣ በአንድ እህቱ ከመጣበት ግፍል ሊኖር የሚነሳ ሌላ ምክንያት ይፈልግ። ከዚህ በል ምን አሳማኝ ምክንያት አለ? ይሄንን እነግረዋለሁ። በቃ ናኒ ድብ ሙሌን ለሁለት አናቱን ቦግ አድርገን፣ አንተ ምህት ነጻ ወጣ። እኔም የኔም ምህት የሱ ምህት የኔም ምህት የተበሉ። ስለዚህ በቃ ይሄን እነግረዋለሁ። ይሄ ልጅ በቃ መረረ ማለት ነው። ጋቢውን ለዚች ልጅ ውሰጅለት ብሎ ሰጡ የላካት ይ ጎርምሶልኛል፣ ማለት ነው። የእውነቱን ነው በቃ አምሯል ማለት ነው። እንዲሁ ታለ ወትሮ አሁን ሶስት ቀን ሙሉ እንዲ መቼ ጫካ አድሮ ያውቃል? ስ ለቤት ለድና ለማንኛውም እንግዲህ ተመጣ መጣ ነው ታልመጣ

ምንድን ነው አሁን? እንዲሁ የልብ ልብ ሰጥቶት ሶስት ገምሩ ጫካ ኋላ እደር በቃ ይህቺስ ዝም ብላ ወይ ጠቅላ ታገባው ወይ ቀለቡን አትወስድለት። አንድ እዚህ በልበል እያለች እያበረታታች ጫካ እንዲሁ እንደተኙስ እንዲሁን ጅብ ይበላችሁ። በማን ነው ፍርዱ እንዲህ

ጉልኝ ለዚህ አንተ አንሰህ እኔን ጭምር አስገባኝ፣ እንጂ አንተ ስብር ብር አርገህ እንዲ እንዲያት ትናይ ሰዎች። አንተ ሙሌ ምን ሰራልት? ደግሞ ዛሬ ምን እየበላህ ነው? ምን ያስቅሻል? ወይኔ ስማ፣ ምን ታረግ መጣሽ? ምን ታረግ መጣሽ ማለት እኔ የምልህ ሚዳቋ አድናለሁ እበላለሁ ስትለኝ ነበር። ለዚህ ነው ምን አገባሽ? ዱባ ለመብላት ነው እንደዚህ ስትሆንብኝ ስትፎክሬ ነበረ ይነበረ የታለሽ ምግቡ? ምግብማ አላመጣሁም እንዴ። ተይው አትምጪ ምግብም አታምጪ ብዬሽ ራስሽ እኮ ነሽ አመጣልኝ የሆነ ነገር ምናምን ብለሽ እንዴ። ነበር ግን በቃ አባይም ቢያላ አሁን ታዲያ ለምግብ ምን ታርጊ መጣሽ? አንተን ላይ ነው አይመጣሁት ምን ሰራ አመጣለሁ አዝነሽልኝ እንደምንም ብዬማ ኃይሌን ማደራጀት አለብኝ። ያን እንደሚን ማግኘት አለብኝ እንጂ እነሱ ቆርጠውን የተነሱ እኔ ሊያጠፉኝ ከምረገጥ ሊያጠፉኝ ቆርጠውን የተነሱ እናስ፣ ሞኝማ መሆን የለብኝም እኔ ለጠላቴማ መተኛት የለብኝም። ጀውጀውጀውጀውጅ አሁንስ እንዲ ዘውን ደልማ ያሉ ተመቶ ቢመጣ ይሻል ነበር።

ራሱ በልጅነቴ ልምድ ባይኖረኝ ኖሮ እንግዜ ጾሜን ደፍተሽኝ ነበር። እድሜ ላንቺ። በቃ ይበቃሃል። ሰው ከብትና በግ ይፈልጋል። አሁን ልጅ ፍለጋ መጫ ከሙሉ እኔ እንዲሁ። ተው ተው ሙሉዬ እንዲሁ እንደ ሀሳብ አስቤያለሁ። ምን ሀሳብ አስቤያለሁ? ከሰማይ ይዤ ሲሄዳሉ እንዲ ትምህርቴስ ትምህርትስ የማን የኔ ትምህርት ከዚህ በኋላ ምኑ ሊጠቅመኝ? ከማን ጋር ሰላም አለኝ? ከሁሉ ጋር ተጣልቼ ከዚህ በኋላ በየት እና እንዴት አድርጌ ነው ትምህርቴን ተምሬ እስኪ ተይ። ማታቱን ስቶ ተማታ ምን አለበት? እንዲሁ መጡ ሹልከው ነው እኔ ሳለው ቢሆን እንዲሁ መጡ እናቱን ምን ምግብስ ነገር እንዲሁ በአፉ እህል ነገርስ እንዲሁ ቢያደረግ ምን አለበት። ሰርቲፊኬት አላስገብታለች እንዲ ተንዋውጭ፣ ሌላ ነገር አይታያት ሁልጊዜ። ልዤ ነው ልዤ ነው እኔ አባር የሰደድኩት ይመስል እንዲህ ሙሌ። ቃልስ ቃል አልወዳትም። ለምን ወዳታለሁ ስትላል ነበር እንዴ። አሁን ደግሞ ጠሏት? ለምን ጠላሀት? ለምን ጠላት? እስኪ ሱ አንተኝ ምን አድርጋ ነው ከወንድ ጋር ታይታለች። ድሮም እኮ ግን እንደማትሆን ነግሬ ነበረ። ደውለው ነገሩኝ እና ስለዚህ አሁን ትታታል። ቀልዬ ነው እኔ እሷን ሁሌ ነበርበትን ትልቅ ተስፋ ነበረኝ በእሱ ነገር ግን እንደዚህ ወከክ አድርገኝ። ጭራሽ ከወንድ ጋር ታየች የሚል ዜና መስማት ለእኔ ምን ያክል ትኩሳት እንደሆነ እኔ ብቻ ነው የማውቀው። ስለዚህ እሷን ስጠብቅ እድሜን መፍጀት አልፈልግም። አንቺ የምትወጂኝ ከሆነ እኔም የልጅነት ፍቅር የመልስና ፍቃድሽ ከሆነ በከተማ ቢሰማኝ ስመቻ ቤት ይላልና ነው ትምህርት የላልሽው ደግሞ እየሰራው አንቺን አስተምርሻለሁ ያሰብሽበት ትደርሻለሽ ይብላይ ለሌ እንጂ ላንቺ የትም ቢሆን ሰርች አስተምርሻለሁ ወስነሻል አይደል እኔ ከአንተ ጋር ብሬ ለምሄድ ወስኛለሁ የትም ቢሆን እሄዳለሁ ብሬ ግን ታፈቅረኛለህ ግጥም አድርጌ ምን ያክል ነው የምታፈቅረኝ በጣም እስኪ ሙያለልኝ ምን ነው ተጠራጠርሽ እንዴ